በጌታ የተወደዳችሁ በደሞ የተዋጃችሁ ውድ የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእርሱ ጸጋና ሰላም ይብዛላችሁ። ዛሬ እና ለቀጣይ አምስት ቀናቶች የእውቀት ሁሉ ምንጭ ከሆነው ከእግዚአብሔር ቃል የተወሰነውን እንመለከታለን። ዛሬ እግዚአብሔር ልባችንን ያውቃል በሚል ርዕስ ዙሪያ አብረን ከእግዚአብሔር ቃል እንማራለን መዝሙረኛው ዳዊት ሲናገር ሳለ በመዝሙር ሰባት ቁጥር ዘጠኝ ላይ እግዚአብሔር ልቦናና ኩላሊትን ይመረምራል እግዚአብሔር ልብንና ኩላሊትን ይመረምራል ይላል እንጸልይ በሰማይ በከፍታ ያለኸው ታላቁ አባታችን እግዚአብሔር ሆይ ሁሉን የምታውቅ ምድርና ሞላዋን ጌታ ሆይ የፈጠርክ ምታውቃት አባታችን ደግሞ አምላካችን ሆይ እጅግ አድርገን እናመሰግንሃለን፣ እናከብርሃለን፣ እንሰግድልሃለን። ዛሬም ጌታ ሆይ ልጆችህ በፊትህ ቀርበናል፣ ካንተ ለመማር ያንተ የሆነውን ለማወቅ፣ መንገድህን ለማወቅ እውነቱን አውቀን በእውነቱ እንድንመራ የእምነታችን ጌታ ሆይ እድገት እንዲሆንልን ቃልህን አስተምረን አንተ ተናገረን፣ እንዲጠቅመን ተናገረን። ለፍርድ እንዳይሆንብን ለህይወታችን የሚጠቅመውን ቃልህን ተናገረን። ያንተን ታላቅነት፣ ያንተን አዋቂነት እግዚአብሔር ሆይ በልቦናችን በህይወታችን ይንገስ። ቃልህን ግለጥልን። መንፈስ ቅዱስ እያንዳንዳችን ይንካን። ጊዜውና ሰዓቱን አንተ ተረከብ። በጻድቁ ልጅህ በክርስቶስ ኢየሱስ ስም አሜን። ንጉሥ ዳዊት በዚህ በመዝሙር ሰባት ቁጥር ዘጠኝ ላይ ያለውን በተረዳውና በገባው መልኩን አስቀምጦልናል። እግዚአብሔር ልቦናና ኩላሊትን እንደሚመረምር የተናገረበት ክፍል የማይረሳ ነው። ከዚህ ቃል እንደምንረዳው አምላካችን የሚሳነውን ነገርም ሆነ ከእርሱ የሚሰወርም ነገር እንደሌለ ነው። ሁሉም ነገር ሳንነግረው የሚያውቅ አምላክ እንደሆነ፣ ያሰብነውን ብቻም ሳይሆን ገና ያላሰብነውን እግዚአብሔር ያውቃል። እግዚአብሔር ይመስገን። በሕይወታችን ውስጥ በጎም ሆነ ክፉ የምናደርገው ሁሉ ከእግዚአብሔር አይሰወርም። ተግባራችን በሰው ፊት እንዲታይ ወይም እንዳይታይ ብለን ሳይሆን አምላካችን እንደሚያየንና እንደሚያውቅ በመረዳት በፈሪሃ እግዚአብሔር መኖር ተገቢ ነው። ምክንያቱም ተሰውሮ የማይገለጥ ነገር እንደሌለ ራሱ ጌታ ኢየሱስም ተናግሯል። በማቴዎስ ምዕራፍ 10 ቁጥር 26 ሲናገር ስለዚህ አትፍሯቸው፣ የተሸፈነ መገለጡ፣ የተደበቀ መውጣቱ አይቀርምና ብሏል። ተሰውሮ የሚቀር የማይታወቅ ነገር የለም። በጌታ ዘንድ የምንስራው ስራ መንፈሳዊም ሆነ ክፉ ነገር እንደማይታወቅ አስበን የምናደርገው ሁሉ ከኛ ቀድሞ ግን ከእግዚአብሔር ዘንድ ይደርሳል። አንዳንድ ጊዜም የምናደርጋቸው መንፈሳዊ ስራዎች በሰዎች ዘንድ ካልታየ ከእግዚአብሔር ዘንድ የሚደርስ አይመስለንም። መልካም ስናደርግ ሰዎች ካላጨበጨቡልን እግዚአብሔር የተቀበለን አይመስለንም። ነገር ግን እግዚአብሔር ያውቃል። በማቴዎስ ወንጌል ምዕራፍ ስድስት ቁጥር ስድስት ላይ ሲናገር ሳለ ነገር ግን መጽሐፍ ቅዱስ እንዲህ ይለናል አንተ ግን ስትጸልይ ቤትህን ዘግተህ ጸልይ። በስውር ለሚያይህ አባትህ ንገረው፣ በስውር የሚያይህ አባትህ በግልጥ ይከፍልሃልና ይላል። ስለዚህም የምናደርጋቸውን ነገሮች ሁሉ እግዚአብሔር ክፉም ይሁን በጎ የሚያውቅ አምላክ መሆኑን መገንዘብ አለብን። የእኛን ልቦና እግዚአብሔር እንዴት እንደሚያውቀው ነቢዩ ኤርምያስም እንዲህ ሲል ይገልጸዋል። በኤርሚያስ ምዕራፍ 17 ቁጥር 10 ላይ የሰው ልቡ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ይላል። እኔ እግዚአብሔር ለሰው ሁሉ እንደ መንገዱና እንደ ስራው ሁሉ ፍሬውን እሰጠው ዘንድ ልቦናውን እመረምራለሁ ይላል። ልቦናውን እመረምራለሁ። ወገኖቼ የያዝነው ርዕስ እግዚአብሔር ልባችንን ይመረምራል፣ እግዚአብሔር ልባችንን ያውቃል በሚለው ዙሪያ ነው። እዚህ ላይም የሚነግረን እንደዛ ነው። በኤርሚያስ ላይ ያለውን ልቦናውን እመረምራለሁ ይላል። የእያንዳንዳችንን ልቦና መርምሮ እግዚአብሔር ስለሚያውቅ አምላካችን የሚወደውን ስራ መስራት ተገቢ ነው። ነገር ግን እርሱ አያውቅም ብሎ በማሰብ ክፉ መስራት፣ አያየኝም ብሎ ኃጢአት መስራት እንደሌለብን መጽሐፍ ቅዱሳችን በተለያየ ቦታ ይነግረናል። ከእግዚአብሔር ምንም ነገር የሚሰወር እንደሌለ ሉቃስም እንደዚሁ ጽፎልናል። ከክፉ መዝገባችን ክፋት፣ ከመልካም መዝገባችን መልካምነት እንዳለ እግዚአብሔር ያውቃል። ጸሐፍት ፈሪሳውያን ሲገስጻቸው እንዲህ ያለውንም በሉቃስ ላይ ተጠቅሶልናል። ሉቃስ ምዕራፍ 16 ቁጥር 15 ላይ ራሳችሁን በሰው ፊት የምታመጻድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልቦናችሁን ያውቃል፣ በሰው ዘንድ የከበረ በእግዚአብሔር ፊት ርኩስ ነውና አላቸው። ከዚህ ክፍል እንደተመለከትነው አንዳንድ ጊዜ ክብር ከእግዚአብሔር ለማግኘት ከምንጥረው በላይ በሰው ዘንድ እንድንከበርና እንድንወደስ እንሽቀዳድማለን። አገልግሎታችን ሰው ካልሰማው፣ ጸሎታችን በሰው ዘንድ ካልታየ፣ ያገለገልን የጸለይን የማይመስልን፣ ስጦታችን እልል ብለው ካልተቀበሉን፣ እግዚአብሔር የተቀበለው የማይመስልን የማስመሰል ጸሎተኞች እጅግ እየተበራከተና እጅግ እየበዛ መጥቷል። ከእግዚአብሔር ክብር እናገኛለን ስንል ክብራችን ግን በሰው ዘንድ ቀረብን። ከአባቶቻችን ታሪክ እንደምንረዳው የእምነት አባቶቻችን እንደኖሩት ስንመለከት የእነርሱ ጸጋ ሲበዛላቸው በሰው ዘንድ ቅድስናቸውና ክብራቸው እንዲገለጽ አይፈልጉም ነበር። ይልቁንም ክብራቸው እንዳይታወቅባቸው ከሰው ዘንድ ይሸሹ ነበር። ብዙ ሰርተው እንዳልሰሩ ብዙ ደክመው እንዳልጀመሩ በማመን ካለፈው የበለጠ ወደፊት ይተጉ ነበረ። በሰሩት ከመመጻደቅ ይልቅ ያልሰሩትንና ገና የቀራቸውን በማሰብ ተግተዋል። ሐዋርያ ጴጥሮስ ሲናገር ሳለ በሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አስር ላይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ በርቱ፣ ከፊት ይልቅ በርቱ ይህንንም ብታደርጉ ከቶ አትሰናከሉም፣ በማለት ተናግረናል። በዚህ ቃል መሰረት ሐዋርያው ጴጥሮስ ወደፊት ስለሚሰሩት ስራ ይተጉ ነበረ፣ ሐዋርያው ጴጥሮስና ሌሎችም። እኛ ደግሞ በተቃራኒው ትንሽ ሰርተን ብዙ እንደሰራን፣ ትንሽ ሩጠን ብዙ እንደሮጥን በማድረግ ብዙዎቻችን እራሳችን እየተመጻደቅን የእግዚአብሔርን በረከታተናል አባቶቻችን የቀድሞ ብዙ ምስክሮቻችን የሆኑት የእምነት አባቶች ስራቸውን ይሰሩ የነበረው የልቦናቸውን መሻት ከሚያውቀው ከእግዚአብሔር ጋር በመነጋገር እና በመጸለይ እንዲሁም መንፈሳዊ ሕይወታቸውን ከማስመሰል እና ከታይታ ይልቅ በተግባር በመግለጽ ነበር። እኛ ግን በተግባር ከመኖር ይልቅ ለማስመሰል እና ለታይታ እናደርገዋለን። እግዚአብሔር ይቅር በለን። ዛሬ በንስሐ በእግዚአብሔር ፊት እንድንቀርብ ነው። ውስጣችን የሚያውቀውን እግዚአብሔርን እንድንረዳው ነው፣ እንድናውቀው ነው። እነዚህ የእምነት አባቶቻችን የድርሻቸውን ከሰሩ በኋላ የቀረውን ለእግዚአብሔር ይሰጡ ነበረ። በአንደኛ በዮሐንስ ምዕራፍ አንድ ቁጥር 24 ላይ እንዲህ ብለው ይጸልዩ ነበረ። ጌታ ሆይ፣ የሁሉን ልብ የምታውቅ አንተ ነህና እንደ ፈቃደ ይሁን ይላሉ። ጌታ ሆይ፣ የሁሉን ልብ የምታውቅ አንተ ነህና እንደ ፈቃደ ይሁን በማለት ጸሎታቸው ያቀርቡ ነበረ። ስለዚህ እግዚአብሔር የእያንዳንዳችን ልቦና እንደሚያውቅ በመረዳት ከማስመሰል ይልቅ በእውነት በመኖር ከኃጢአት በመራቅ እና ልቦናችን በማንጻት ለእግዚአብሔር የተመቸ ማደሪያ እንሆን ዘንድ ይገባናል። በኃጢአት ያለ ልቦና ከእግዚአብሔር የራቀ ነው። ነቢዩ ኤርሚያስም ሲናገር ሳለ በኤርሚያስ ምዕራፍ አራት ቁጥር አራት ላይ እንዲህ ይላል ስለ ስራችሁ ክፋት ቁጣዬ እንደ እሳት እንዳይወጣ የሚያጠፋውን ሳይኖር እንዳይቀጣጠል ለእግዚአብሔር ተገረዙ የልቦናችሁን ሸለፈት አስወግዱ፣ በማለት ይነግረናል። ለእግዚአብሔር ተገረዙ የልቦናችሁን ሸለፈት አስወግዱ። በልቦናችን ያለውን ነገር እንድናስወግድ ነው። እግዚአብሔር የማይመቸውን ነገሮችን ሁሉ ቆርጠን እንድንጥል ነው። ደባል የሆነውን የእግዚአብሔርን ክብር ሊሻማ አረም ሆኖ የተቀመጠውን ነገር እርምና አረም የሆነውን ነገሮች ሁሉ ልናስወግድ ይገባናል በመንፈስ ቅዱስ እገዛ። ስለዚህም እግዚአብሔር የእያንዳንዳችንን ልቦና መርምሮ የሚያውቅ በመሆኑ በኃጢአት በማስመሰል የተሸፈነ ልቦና እንዳይኖረን ልቦናችንን በመንፈሳዊ ሕይወት ልንጠብቀው ይገባል። በመጽሐፍ ቅዱስ የተገለጠው እውነተኛ አምላክ ሁሉን ነገር በሚገባ ያውቃል። የእርሱ እውቀት ፍጹም ማስተዋልም የማይመረመር እንደሆነ መጽሐፍ ቅዱሳችን ይነግርናል። እውቀቱ ፍጹም ማስተዋሉም የማይመረመር ነው። ይህንን ድንቅ እውነት ከሚገልጹ የመጽሐፍ ቅዱሳችን ክፍሎችን እንመለከትና እናጠቃልላለን። የዛሬውን ኢዮብ ኢዮብ ብዙ የገባው የተረዳው ነገር ነበረ። ኢዮብ ምዕራፍ 36 ቁጥር 3ና አራት ሲናገር ሳለ እንዲህ ይላል፣ እውቀቴን ከሩቅ አመጣለው አለው ፈጣሪዬንም ጻድቅ ነው ላለው ቃሌ በእውነት ያለ ሐሰት ነው ይላል። እውቀቴን ከሩቅ አመጣለሁ አለው ፈጣሪዬንም ጻድቅ ነው ላለው ቃሌ በእውነት ያለ ሐሰት ነው ይላል። ዮ አንደኛው ዮሐንስ ምዕራፍ 3 ቁጥር ሀያ አራት ድሞ ሲናገር ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን፣ በፊቱ ልባችንን እናሳርፈዋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል ይላል። እግዚአብሔር ይመስገን፣ ክብር ለእግዚአብሔር። ወገኖቼ የምናመልከው እንደዛ አይነት አምላክ ነው። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። የሚደበቅ የሚሸፈን የሚቀር ነገር የለውም። ልባችንን ያውቃል። ልባችንን ይመረምራል። በልባችን ያለውን ነገሮችን ይገባዋል፣ ይረዳል፣ ያውቀዋል። በአዲሱ መደበኛ ትርጉም ላይ ሲናገር ዘሞ እንዲህ ይላል፣ በዚህ በኩል ልባችን ቢወቅሰንም እግዚአብሔር ከልባችን በላይ ነው፣ እርሱም ሁሉን ነገር ያውቃል። ወዳጆች ሆይ ልባችን የማይወቅሰን ከሆነ በእግዚአብሔር ፊት ሙሉ መተማመን ይኖረናል። ልባችን በልባችን ውስጥ ካለ ለእግዚአብሔር የማይመቸው ከሆነ እግዚአብሔር ሊያነጻ፣ ሊቀድስ የተሰበረም ከሆነ ሊጠግን ዝግጁ ነው። በቀጣይ ባሉት አምስት ቀናቶች ደግሞ የምንመለከተው ከዚሁ ከልብ ጋር ተያይዞ ነው። በልባችን ላይ ያሉት ነገሮች፣ የሚሰሙን ነገሮች፣ እነዚያ ነገሮች ሁሉ እግዚአብሔር ያውቃቸዋል። እግዚአብሔር ደግሞ ለእነዚያ ነገሮች ደግሞ መልስ አለው። ሁሉን ወደሚያውቀው ወደ እግዚአብሔር ነገራችን ሁሉ እናቀርባለን፣ እናፈሳለን። የሚሳነው ወደ ሌለው ወደ እሱ በእያንዳንዱ ቀን በፊቱ እንቀርባለን። በዚህ በቀጣይ ቀናቶች እግዚአብሔር በልባችን ያለውን ነገሮችን እንዴት ያውቃል ብለን እንጠይቃለን። እሱን በሚያውቅበት መንገዶች ደግሞ ለእኛ በሚጠቅም መልኩ እግዚአብሔር የሚሰራልን ነገሮችንን እንመለከታለን። ልባችን ላዝነው የሚደርስ አምላክ መሆኑን ጭወታችን የሚሰማ መሆኑን ልመናችንና መልጃምችንም ደግሞ የሚያዳምጥና በሱ ዘንድ መልስ እንዳለም ደግሞ አብረን እንመለከታለን። እግዚአብሔር ይመስገን ይሄን የመሰል አምላክን ስለምናመልክ፣ እግዚአብሔር ልባችንን ያውቃል። ዛሬ እግዚአብሔር ልቤን ያውቃል፣ የውስጤን ያውቃል ይረዳል፣ ይገነዘበኛል ብለን ራሳችንን በእግዚአብሔር ፊት እንድናቀርብ ጸሎቴ ነው። የእግዚአብሔር ቅዱስ መንፈስ፣ የእግዚአብሔር ታላቅነት፣ የእግዚአብሔር አዋቂነት በእውነት እንድንረዳው፣ እንድናውቀው፣ እንድናስተውለው ጸጋውን ያብዛልን። እንጸልይ። አባታችን ደግሞ ማምላካችን ሆይ በእውነት አንተ ታውላቅ ነህ፣ አንተ ግሩም ነህ፣ አንተ አዋቂ ነህ። ውጭንም ብቻ እንደሰው ሰው የተወሰንክ አይደለም፣ በውስጥም ታውቃለ የፈጠርከውን ልብና ኩላሊትም ትመረምራለ። ያዝነውን የምታጽናና የደከመውን የምታበረታ የዛለውን የምትደግፍ የምታቆም መንገድ ለጠፋበት መንገድ የምትሆን የልቡ አይኖች ለጨለመባቸው ደግሞ ብርሃን የምትሰጥ እውነተኛ መንገድ ያንተ የምታሳይ ጻድቁ አባታችን አምላካችን ሆይ እጅግ አድርገን እናመሰግንሃለን። ይህን መልእክት ለሚሰሙት ለእኔም ጨምሮ ጌታ ሆይ ያንተ በረከት ይብዛልን፣ ያንተ መጎብኘት ይሁንልን ያንተ መነካት ይሆንልን። እግዚአብሔር ሆይ ቃልህ እጅግ ሰፊ ነው። ማንም አንብቦ አውቆ የሚጨርሰው አይደለም። ነገር ግን ጌታ ሆይ የእውቀት ሁሉ ምንጭ ወደ ሆንከው ወደ አንተ ቀርበናል። ጸሎታችን እንደ በጎ ፈቃድህ ይሆንልን ዘንድ እንጸልያለን። በልባችን ያለውን ጌታ ሆይ ክፋትን ተንኮልን በስውር ሰው የማያቀውን ነገሮች ሁሉ ትጠርቅልን ዘንድ፣ ትገርዝልን ዘንድ፣ ትቆርጥልን ዘንድ፣ ታስወግድልን ዘንድ እግዚአብሔር ሆይ በሙላት አንተ ትነግስበት ዘንድ እንጸለያለን። እግዚአብሔር ሆይ በእኛነታችንን አንተ ክብር ቤተ መቅደስህ ትሁን። እግዚአብሔር ሆይ አንተ ተመላለስበት፣ ለክብርህ አኑረን በቀሪው ዘመናችን ጌታ ሆይ ባለፈውስ ኑሯችን ጌታ ሆይ በብዙ ነገሮችን አልፈናል። በቀሪው ጥቂት ዓመታት፣ ቀናት፣ ጊዜያት ሁሉ ጌታ ሆይ ላንተ እንደፈለግከው እንደወደድከው መኖር እንድንችል መንፈስ ቅዱስ ያግዘን። ክብር በሰማይና በምድር ላንተ ይሁን። ትውልዱን አንተ አስብ። ወላጆችን ልጆችን ሁሉ በክርስቶስ ኢየሱስ ስም የተጠበቁ ይሁኑ። እግዚአብሔር ሆይ ዘመናችን የምንዋጅ ልጆች ታደርገን ዘንድ እንጸልያለን። ይህን ደካማው ጸሎታችንን ጌታ ሆይ ሙሉ አድርገህ እግዚአብሔር ሆይ ለአንተ ክብር እንድታውለው ለእኛ በረከት እንዲሆንልን እንጸልያለን፣ በጻድቁ ልጅህ በክርስቶስ ኢየሱስ ስም አሜን።